ኢሬቻ ዓለም ጣዖት ሲያመልክ እንግዲህ ድሮ ነው። ክርስቶስ ሳይወለድ ክርስትና ሳይፋፋም ኤንስቴን ቴዎሪውን ሳይቀምር ሶቅራጠስ ሳይፈላሰፍ፣ ፍሮይድ ህልሙን ማለም ሳይጀምር፣ ዓለም እንደዚህ ሳትቅበጠበጥ፣ ሮም ዓለምን ሳትቆጣጠር፣ በእንግሊዝ ፀሐይ አትጠልቅም ዲስኩርስ ሳይጀመር፣ መንገዶች ሁሉ ወደ ሮም ያምራሉ ሳይባል፣ ከአይሁድ ውጪ የተቀረው ዓለም በሙሉ ጣዖትና ድንጋይ ባምሳሉ ሰርቶ ሲያመልክ ኦሮሞ ሁሉን ለፈጠረ ፈጣሪ ይገዛና ይሰግድ ነበር። ኢሬቻ ምንድን ነው? ባህላዊ ስርዓት ነው ወይስ ሃይማኖታዊ ስርዓት ነው? ማን ነው ይህን እውነት የምናገር? ማን ነው ህይወት ይህን እውነት የሚገልጥ? ማን አለ? የጋባስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ ብዙ ምስጢር አለ። የሚደረገው ብዙ ጥናቶች ስላደረጉ ነው። ስለ ሬቻ ላይ የምጠይቁት አስረግጠው የነገሩኝ ዶክተር ሬቻ የሃይማኖታዊ በዓል ነው። መልካም ነገር ግን ይህን እምነት የባህላዊ እምነት ነው። ሬቻ የሚሉ እኮ የኦሮሞ ተወላጆች እራሳቸው አሉ። አይደለም፣ ውሸታቸውን ነው። ወደ ሬቻ ስንመጣ ሬቻ የእኛ ነው፣ የኦሮሞ ባህል ነው። ብዙ ሰዎች አዋቂ ነን ለመባል እየዞሩ ይሄ ኦሮሞ ምስጋና የሚያቀርብበት ነው። ኦሮሞ እንዲህ የሚያደርግበት ነው። ማንን ጠይቆ ነው ምስጋና ነው ብሎ የነገራቸው? እኔ ኢሬቻ ምስጋና ነው ብዬ አላውቅም። እርሱ እንዳጠኑት ኢሬቻ የምስጋና በዓል አይደለም። ዋቃ ከጨለማው ከዛ ከሚዘንበው ከምኑም አውጥቶን ብርሃን ቀን አሳየን የሚባል ነው ተብሎ ትርክቱን ስለመሰማውን በተደጋጋሚ ውሸታቸውን ነው። ሽሃኑ ባህል ነው፣ ሽሃኑ ነው፣ ባህል ነው። ወደ ውስጥ ቀባበት። ምላችሁ ውስጥ ብታዩ ጣት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ገባሸው ወገፍና ሰዱሪ ከኩሞ ፋክስ ተሰቱር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ፣ የእሱን አሰራር፣ የእሱን አገልግሎት የከፈለ ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያሉ ያሳዘናል። የኦሮሞ ሕዝብ እንደ ቤተ ሙከራ እንድታየው። ማን ነው ይህን እውነት የምናገር? ማነው ህይወት ይሄን እውነት የሚገልጥ? ማን አለ? ይቀርጣስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ፣ ብዙ ምስጢር አለ። በልፍቻ ስም የሚደረገው ቅድም ብያቸው፣ ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ግን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸው የሚያማቸው ሰዎች አሉ። ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጡ እሱ ነው። ማን ነው ይህን እውነት የምናገር? ማን ነው ይህን እውነት የሚገልጥ? ማን አለን?